ና ምንድን ነው የምለክሰው? ነው እስኪ ተወኝ ምናሴ። አሁን እሱ ሁሉም ነገር ምረር አለኝ። አረ ሀና ምን ሆነሽ? አልታይ እትዬን አስቀየምኳቸው። ቆይ ምን አድርገሽ ነው ያስቀየ ነገጧት? መንግዬ ነው ከዚህ ቤት ማስወጣ። ምንም ነገር ሲገጥምሽ ዝም ብለሽ አፍሽን አትክፈችባት። የወጠመባት እንጂ ያንቺ ጋር የምትወልጅ አይደለችም እሷ። ማይ ለእሷ ወግ ነሽ። እኔን እየተናገርሽ ነው? የራስሽ ጉዳይ ነዋ። ከዚህ በኋላ ግን ሀና የምትባለውን አንድ ቀን እንዳትመገረት መናገር የነገረምሽ ገና ከቤቴ ነቅዬ ነው የምጠላት እሷ ደግሞ ከዚህ ቤት ከወጣች እኔ ደግሞ ላልመለስ መለስ ከዚህ ቤት እወጣለሁ እንዴት ነው እንደዚህ ለሰው ክብር ይኖርሽ ባለጌ አሳደጋት ተብለሽ እኔንም አታሰድም ችን አንድ ብቻ ሳይሆን ሺ ነበር መወለድ ያለበት አመሰግናለሁ ማማ አሁን ስራ ስላለኝ እኔ ደግሞ የሆንሽውን ካልነገርሽኝ አልተውሽም ድሮም እናንተ ናችሁ መጫወቻ ያደረጋችሁ ደግሞ እኛ ምን አደረግን የማንንም ልቅም ቃሚ አፈር አይንካሽ እያላችሁ በቁም ያዘረፋችሁ? ቆይ ስለማን ነው እያወራሻለሽ? ሀና ስለምትባለው ሌባ ነዋ። ስለማን ነው አወራለሁ ሌላ ምን? ዶክተሩና እንዲሁም ደግሞ የወይዘሮ ባዩሽ ተንከሲ ስራቸው አሁን ላይ እየተገለጠ መጥቷል። እንዲሁም አሴርም ዶክተሩን አናግሮት ነበር። እንዴት ሊሆን ይችላል? ይህ ሁሉ ይህ ሁሉ የብር መጠን ከየት የመጣ ነው? ከዚህ በፊት አንድም ሁለት ህክምና ቦታ አይተናል፣ ተመሳሳይ ነው። እንዴት ከዚህ እጥፍ በላይ ሊጨምር ይችላል? ወይንስ ደግሞ ምን እያደረክ ነው? በማለት እንግዲህ ያው ዶክተሩን አፋጦት ነበረ። ዶክተሩም ሙጣልኝ ከዚህ ከክላሴ በማለት እንግዲህ ካለበት ቢሮ እንዳስወጣው ሁላችንም አይተናል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮን በላይክ ጀምሩ። ኖላዊ ተከታታይ ድራማ ሁላችንም በጉጉት የምንጠብቀው ድራማ ነው። በዛሬው ፓርት ላይ ውጤቱን እናያለን ብለን ሁላችንም ጓግተን ነበር ግን ደግሞ አልታየም። ሌላ ችግር ስለተፈጠረ አሁን ላይ ሀና እጅግ በጣም ተጨናንቃለች። ወይዘሮ ሜላትም እጅግ ከበፊቱ በበለጠ መልኩ በጣም ተነስታበታለች። ይህን ደግሞ ያደረገው ዶክተሩ ነው። ዶክተሩና እንዲሁም ደግሞ ወይዘሮ ባዩሽ በመነጋገር እንግዲህ ሀና ላይ በጣም ተነስተውባታል። ይህን ያደረጉት ደግሞ ወይዘሮ ወይዘሮ ሜላት ድርጅት የሀና አባት ኖላዊ ስለሚታከም፣ ስለዚህ እሷ ሀብታም ነች። ከሷ ብዙ ብር መቀበል እንችላለን በማለት እንግዲህ ያውሮ ጋር በመሆን ይሄን ነገር አቅዳ፣ ወይዘሮ ባዩሽ እንግዲህ ከወይዘሮ ሜላት እጅግ በጣም በርካታ ብር መውሰድ ፈልጋለች። ስለዚህ ኖላዊ የሚታከሙበት እጅግ በጣም አሁን ላይ ከጥፍ በላይ ጨምሯል በማለት እንግዲህ ለወይዘሮ ሜላት ደውሎ ነግሯት ነበረ። እንዲሁም ከቦታው ድረስ መታ ነበር፣ እንዲሁም ሀናም መታ ነበር። ወረቀቶችን አሳይቶ ይሄው መረጃው የመድ ም የሁሉም ነገር ስለዚህ እኛም ስንጀምረው እጅግ በጣም ቀላል ነበር፣ አሁን ላይ ግን እጅግ ከባድ ነው። ስለዚህ ይህን ነገር ሁሉ ማወቅ ስላለባችው ነው በማለት እንግዲህ ለወይዘሮ ሜላት ሁሉን ነገር ያስረዳል። ወይዘሮ ሜላት እጅግ በጣም ነበር የተቆጣችው የተናደደችው። ምክንያቱም ለምንድ ነው በመጀመሪያ ሁሉን ነገር ግልጽ አድርገሽ ያልነገርሽኝ? በማለት እንግዲህ ከሀና ጋር ነበር የጮኸችባት ሀና ምንም እንደማታውቅና የአባቴ ህክምና ከዚህ በፊት ከአንድም ሁለት ሐኪም ቤት ጠይቀን ተመሳሳይ ነው። እንዴት እንደሆነ እኔ ራሱ እጅግ በጣም ግራ ገብቶኛል በማለት እንግዲህ ያው ወይዘሮ ሜላት ግን አንቺን ሌባ ነሽ እኔ ልሰርቂ ነው ወደ እኔ የተጠጋሹ በማለት ብዙ ቃላቶችን ስትናገር ነበር። ያው ዶክተሩ እና እንዲሁም ደግሞ ወይዘሮ ባዩሽ እንግዲህ አብረው በመሆን ከዶክተሩ ጋር ለህክምና አወተነ ልበማለት እንግዲህ ያንን ብር ለሁለታቸው ለመከፈል ነው እቅድ እያደረጉት ማለት ነው። ሌላው የሀንቾ ውጤትንም እንደዚያው ቀይሮ ለርግብ ሊሰጧት ተዘጋጅተዋል እና ይህ ዶክተሩ እጅግ በጣም ሐሰተኛና እንዲሁም ደግሞ ገንዘብ የገዛው ነው እውነትን የማይሰራ አጭበርባሪ ዶክተር እንደሆነ እንግዲህ በሬው ለት እንግዲህ አሳይቶና ለእርግብም የልብ ልብ ተሰምቷት፣ እጅግ በጣም ሀናን ስትናገራት ነበረ። እንዲሁም ከዚህ መድኃኒት እየወሰድሽ ውጭ ትሸጫለሽ ማለት ነው አንቺ አጭበርባሪ በርባሪ ሌባነሽ በማለት እንግዲህ ስትናገራት ነበር። ወይዘሮ ሜላት እጅግ በጣም በመናደድ ትታት ሄዳለች እና አሁን ላይ እንግዲህ የዶክተሩንና የወይዘሮ ባዩሽን ነገር ማን ሊነቃባት ሊያደርጋቸው ማሊያቅ ይችላል የሚለውን ነገር አሴር በነገራችን ላይ በጣም አፋጦት ነበረ። ምክንያቱም በፍጹም ይሄን ያክል ብር አይፈጅም፣ ኖላዊ ሕክምና በማለት ሲከራከረው ነበር። ግን ደግሞ እውነቱን ቆይቼ እደርስበታለሁ ከዚህ ቀደም በበለጠው እንግዲህ ከሀና ጎን እንደሚቆም ተስፋ እናደርጋለን። ሀና በነገራችን ላይ አንዳንድ ነገሮች እውነታ የሆኑ ነገሮችን ለአሴር ታማክረዋለች። ስለዚህ ማማከር የነበረባት ብዙ ነገሮች አሉ። ምክንያቱም ወይዘሮ ባዩሽና እርግብ አብረው እንደታዩና አብረው ሁለታቸውን እንዳየቻቸው ያነ ነገር መናገር ነበረባት። እንዲሁም ደግሞ ወይዘሮ ባዩሽ ማን እንደሆነች በተለይ ለሱ ብታሳውቀው እጅግ መልካም ነበረ። ምክንያቱም ከዚያ ዶክተር እስር ልስር ስለማጠፋ አሴርም ከዚው ከሐኪም ቤት ስለማይወጣ ኖላዊውን ስለሚከታተል አብሮ ያያት ነበረ። ስለዚህ በዚያ ምክንያትም እሱ ይጠረጥራት ነበር። ግን ደግሞ ሀና አላሳወቀችም፣ ወይንም ደግሞ አልነገረችውም። እሷ ብቻ እንዳየች ነው ዚ አሁን ላይ ብዙ ነገሮችን ልጠረጥር ትችላለች ብዬ አስባለው። እንዲሁም ደግሞ የእርግብ እጅ እንዳለባት እሷም ደርሳበታለች። ምክንያቱም ከአባቴ ሕክምና ጀርባ ያንቺ እጅ አለበት ወይ ካለ በእውነት አለቅሽም፣ በማለት እንግዲህ ስትናገራት ነበረ። እንዲሁም እጅግ በጣም እንደምታጠፋትም እየተናገረች ነበር ማለት ነው። ስለዚህ እርግብ ላይ አሁን ላይ በተለየ መልኩ ሀና እሷ ላይ ማየት መቻል አለባት። ወይዘሮ ሜላትም እንግዲህ ወደ ራሷ እንድትመለስና ነገሮችን ነገሮቹን በራሷ እንድትጨርስ እንዲሁም ደግሞ ከሀና ላይ ሁሉ ነገር እንዳትለጥፍ እንግዲህ ወይዘሮ የወይዘሮ ሜላት እናት ስትናገር ነበረ። በእውነት ግን የወይዘሮ ሜላትናት እጅግ በጣም እኔ አድንቂያት አለው። ምክንያቱም የገንዛ ልጇን ስትቆጣት ነበር። ነገሮችን እንደዚህ በጭፍን አትይ፣ እስኪ ምንድን ነው ከጀርባ ያለው ብለሽ ነገሮችን ለማስተካከል ሞክሪ። ከማታውቀው ልጅ ጋር ግን ያለብሽን ችግር ከእሷ ጋር አትለጥፊ። እስኪ ምንድን ነው ብለሽ ነገሮችን ሁሉ ዘወር ብለሽ እያቸው እባክሽ ልጄ ተስተካካይ ወደ ራስሽ ተመለሽ፣ በማለት ብዙ ነገሮች ተናግሯታል። እንዲሁም ደግሞ ሀናን ከዚህ በኋላ እንዳትቆጫት እንዳትናገሪያት፣ በተለይ አስወጣለሁ ካልሽ፣ እኔም ከዚህ ቤት አብሬ ምን ጥቅ ብዬ እሄዳለሁ። ልጅቷ ምንም የምታቀው ነገር የለም፣ እንደው ጥሏት ነው እንጂ ከአንቺ ጋም እንደዚህ የቤት ሰራተኝነት የምትሰራ ልጅም አይደለችም። እጅግ በጣም ጎበዝና መልካም ልጅ ነች። አስታውለሻታል ወይ? ለምንድን ነው በማለት እንግዲህ በጣም ብዙ ነገሮችን እንግዲህ ለወይዘሮ ሜላ ስትናገር ነበር። ወይዘሮ ሜላት ግን አሁን ላይም እንደዚው ትኩስ እንደሆነች ነው። ምክንያቱም በጣም ብዙ ነገሮችን ከእሷ ላይ እያደረገች ትገኛለች። እሷ ተሽላ እንግዲህ ሰላም ቀጥታ አሴርን በማግኘት ራሱ ስለ ሀና፣ ስለ ሁኔታው እንዲሁም ደግሞ ስለ አባቷ ስላለው ስለ ምርመራው አጠቃላይ ጠይቀው ነበረ እና ሰላምን በዚህ በኩል ነገሮችን ታጣራለች ብዬ አስባለሁ። ጠየቀችው። እንግዲህ የአሴር የሀና አባት ሕክምና እንዴት እንደዚያ ሊሆን ቻለ በማለት እማየኮ እጅግ በጣም እያበደች ነው በማለት እንግዲህ ለአሴር ትነግረዋለች። አሴርም እኛም እጅግ በጣም ነው የገረመን፣ እንዴት በዚያ ልክ ይመጣል? እኛ ከዚህ በፊት ከአንድም ሁለት ሕክምና ጠይቀን ተመሳሳይ ሂሳብ ነበር የጠየቁን። ግን እነዚህ እንዴት እንደሆነ አላቅም። እኔ ግን እንደማስበው ከሆነ ዶክተሩ የሆነ ነገር አስቦ መሆን አለበት። ስለዚህ ዝም ብሎ ከእናትሽ ጋር ብር ለመውሰድ የፈለገ ይመስለኛል፣ በማለት እንግዲህ ነግሯታል። ስለዚህ ሀና ከዚህ ውስጥ አሁን ላይ የምትጎዳው ሀና ነች በማለት እንግዲህ አሴር ጨምሮም ተናግሯል። ትክክል ነ ግን ደግሞ ይህን ነገር እሱ በውሸት ብር ጨምሮ የሚበላ ከሆነ እናቴን ቀላል ሰው አድርጎታል፣ አትለቀውም በማለት እንግዲህ ዶክተሩ ላይ ለሚደርስበት ችግር ራሱ ስትናገር ነበረ። እውነት ነው በዚህ ነገር፣ ግን አሴር ወይንም ደግሞ ሰላም በእርግጠኝነት የዶክተሩን ሴራ ይደርሱበታል ብዬ አስባለሁ። እና ግን ሀና ሁሉን ነገር ለአሴር መናገር ነበረባት። የጠረጠረችውን የሆነውን ነገር ሁሉ እያንዳንዱ ለሶ መናገር አለባት። እንደ ጓደኝነት ሁልጊዜ ስለምታወያየው አሊያም ለሰላምም ሁሉን ነገር ብታወያየ ነገሮቹ ሁሉ ይቀላሉ ብዬ አስባለሁ። እና ውድ የቻናሌ ቤተሰቦቼ፣ በያላችሁበት በሰላማቸው ይብዛልኝ። መልካም ጊዜ ተመኘውላችሁ።